በታሪካዊነቱና በኪነ ህንፃ ጥበብነቱ ብዙሃን የሚደነቁበት ሆኖ ኖሯል። ዓመታትን የተሻገረው ቅርስ ተዘንግቶ ተጎሳቁሎና ተሰነጣጥቆ የሚመለከተው ሁሉ የመፍረስ ስጋት እንደተደቀነበት ሲገልጽ ቆይተዋል። እንዲህ ያሉ በእጅ ያሉ ሀብቶች ጭምር መዘንጋታቸው ስለምን ያስብላል? አሁን ላይ የአጼ ፋሲል ቤተ መንግስት ቅርሱን የማዳን ስራ በመሰራቱ ዳግም እንደ አዲስ ለጎብኚዎች እንዲገለጥ በማድረግ ለብዙዎች ስጋት ምላሽ የሰጠ ነው። ከሰላሳ ከዓመት በፊት ጀምሮ አቀዋለሁ ይህንን ቦታ ተጠገነ የሚለው ስም ያንስበታል። ዳግም ተወለደ ቢባል ተገቢ ይሆናል። በእርግጥ በመደመር መንግስት መጽሐፍ እንደተከተበው እንዲህ ያሉ ቅርሶችን እምቅ የጎብኚዎች መሰብ አቅም የሆኑትን እንደ ተራ ነገር አቧራ ለብሶ የተደበቁትን እንቁዎችን አቧራ አራግፎ ውበትን ገልጦ ማሳየት እየተሰራባቸው ካሉ ስራዎች ማሳያ የሚሆን ጭምር ነው። ልክ እንደ አፄ ፋሲል ቤተ መንግስት ሁሉ ትኩረት ተነፍጓቸው ከሰዎች ዓይን ጭምር ርቀው የተሸሸጉ የኢትዮጵያ የቱሪዝም ሀብቶች ተገልጠው ሲታዩ ከቁጭት ያለፈ ተስፋን የሰነቁ ሀቆች በአደባባይ ታይተዋል። ኢትዮጵያን ህብረ ቀለም ያላብሷት ታሪካዊ ባህላዊና ተፈጥሯዊ ሀብቶቿ የቱሪዝም ሙዚየም ቢያስብላትም የሚያንሳት አይደለም። ምድረ ቀደምት ያሰኟት ከከፍተዋ ዳሽን እስከ ዝቅተዋ ስፍራዋ ዳሎል በጉያ የያዘቻቸው የቱሪዝም መስህብ ስፍራዎች ቁጥር ስፍር የላቸውም። በዓለም ረጅሙ ወንዝ አባይ መገኛ ናት። የሰው ዘር መገኛ ስባሏት እንደ ሉሲ ያሉ ቅርሶች የተገኙበት ታላቁ የምስራቅ አፍሪካ ስምጥ ሸለቆም አቋርጧት ይዘረጋል። ከሀገሪቱ ጥንታዊነት የሚመነጩ ድንቅ ቅርሶችና ጥንታዊ አምልኮ ቦታዎችና አብያተ መንግስታት የቱሪዝም ሀብቶች ናቸው። ጥንታዊ ከተሞች፣ ታሪካዊ የጽሑፍ ቅርሶች ባለቤት ጭምር ናት። ለብዙ ዘመናት በባህላዊና ሃይማኖታዊ በሆነ መልኩ ሲከወን የኖሩ የጎብኚዎችን ትኩረት የሚስቡ ትዕይንቶች ህብራዊነቷን ያሳያሉ። የህዝቦችን ትስስር የሚያሳድጉ ባህልና ቅርስን ለመጠበቅ የሚረዱ እውነቶችም ተጠቃሽ ናቸው። ዩኔስኮ ድንቅነታቸውን የመሰከረላቸውን የኢትዮጵያ ቅርሶች በመመዝገብ ሀገሪቱን ከአፍሪካ ሀገራት ከፊተኞቹ አድርጓታል። እንደ ሀገር ሌሎች ብዙ ሀገራት ሰብሰብ ብለው ተደምሮ ሊኖራቸው የሚችላቸው ሀብት ኢትዮጵያ ብቻዋን ያዘችው። በቀላሉ በቁጥር ለመዘርዘር የሚታክቱ የቱሪዝም ሀብቶች መገኛ ነች ኢትዮጵያ። ስለምን ከዘርፉ መጠቀም ተሳናት የሚለው የብዙሃን ጥያቄ ሆኖ የዘለቀ ለዘመናትም ምላሽ ያላገኘ ሆኖ ኖሯል። የኢትዮጵያ ቱሪዝም ዘርፍ ካለው አጠቃላይ ሀገራዊ ኢኮኖሚ ከዜሮ ነጥብ አምስት በመቶ ያልዘለለ ሆኖ ቆይቷል። ኢትዮጵያ ከአፍሪካ ሀገራት ቅርሶቿን በዩኔስኮ በማስመዝገብ ከቀዳሚዎቹ ተርታ ብትሆንም ከዘርፉ በመጠቀም ግን ከአብዛኞቹ አናሳ የቱሪዝም ፀጋ ከያዙ ሀገራት ጭምር ወደ ኋላ መቅረቷም በተቃርኖ እንድትቆም አድርጓታል። ለምንድን ነው ኢትዮጵያ በጣም ይህ ሁሉ የተፈጥሮ ሀብት እያለ ታሪክ እያለ ዳይቨርስ የሆነ ባህል እያለ ለምንድን ነው ቱሪስቶች መጥተው ኢትዮጵያን የማይጎበኙት የሚል ሰፊ ጥያቄ ይነሳል። የማይጎበኙት የነበረው ብዙ ቱሪስት የማይመጣው ምክንያት አንዱ እንዲህ አይነት ለቱሪስቶች አስፈላጊ የሆኑ ፋሲሊቲዎች፣ የመዝናኛ ቦታዎች፣ ማረፊያ ቦታዎች፣ በቀላሉ ከቦታ ቦታ መንቀሳቀስ የሚያስችሉ ሁኔታዎች ስላልነበሩ ነው። በዓለም በቱሪዝም ዘርፍ አንቱታን ያተረፉት እንደ ፈረንሳይ ያሉ ሀገራት ዘርፉን እንደ ዓይን ብሌናቸው ይጠብቁታል። በካምፓስ ፍራንስ ድረ ገጽ በተገኘው መረጃም 100 ሚሊዮን ዓለም አቀፍ ጎብኚዎች በፈረንጆቹ 2024 ሂሳባቸው ፈረንሳይ 71 ቢሊዮን ዩሮ በማስገባትም ለኢኮኖሚዋ ጀርባ ጥንቶ ሆኖ ያገለግላል። በጠቅላላውም የሀገር ውስጥ ጎብኚዎችን ሲጨምር 266 ቢሊዮን ዩሮ ለሀገሪቱ ኢኮኖሚ ያበረክታል። ይህም በሀገራዊ ጠቅላላ ምርቷ 10 በመቶ ገደማውን ይጠቀልላል። አሳዛኙ ሁኔታ ግን በፈረንጆቹ 2024 ፈረንሳይን የጎበኛት 100 ሚሊዮን ዓለም አቀፍ ጎብኚዎች ሲሆኑ በአንጻሩ የጠቅላላው የአፍሪካ ሀገራት ድምር 74 ሚሊዮን መሆኑም በፋርዘር አፍሪካ ድረገጽ ላይ ሰፍሮ ይገኛል። አሁን ላይ በዘርፉ ያሉ ትብታቦችን በመበጣጠስ ሀብቶችን ገልጦ ለጎብኚዎች ምቹ የማድረግ የኢትዮጵያ አካሄድ ዘርፉን ለሀገሪቱ የኢኮኖሚ ምሰሶ ውስጥ አንዱ እንዲሆንም ያለመ ነው። የኢትዮጵያን የቱሪዝም አቅም በመገንዘብ ከአምስቱ የሀገሪቱ ምሰሶዎች ውስጥ አንዱ የተደረገው ቱሪዝም ለኢትዮጵያ ተጨማሪ አቅም እንደሚፈጥርላት የተጀመሩ ስራዎች ማሳያ ናቸው ለዚህም ይመስላል መደመር ከምናብ የሚጀምር አሻግሮ ተመልክቶ ተስፋን የሚዘራ ዛሬን ከትንሹ የሚጀምር ዘላቂና የማይነትብ አድርጎ የሚሠራ ፍልስፍና መሆኑም ከታየባቸው ዘርፎች መካከል የቱሪዝም ኢንዱስትሪ ዋነኛ መሆኑም በመደመር መንግሥት መጽሐፍ የተገለጸው ጅማሮውን ከአዲስ አበባ አራት ኪሎ ቤተ መንግስት አድርጎ አዳዲስ የጎብኚዎች መዳረሻ ልማት ገበታ ለሀገር፣ ገበታ ለትውልድ በሚሉ ተነሳሽነቶች በተለያዩ የሀገሪቱ ስፍራዎች ተዳርሰዋል። የኢትዮጵያን የቱሪዝም አቅሞችን የገለጡት ስራዎች ለዘርፉ እንደ ተምሳሌት የሚወሰዱ ናቸው። እነዚህ የገበታ ፕሮጀክቶች አንዱ መሰረታዊ አላማቸው ያላየናቸውን ሀብቶቻችን ገልጦ ማሳየት ነው። ቱሪዝም ከኢኮኖሚ አቅም ባሻገር የህዝብ ለህዝብ ትስስርን ለማጠናከርና ለጠንካራ ሀገረ ግንባታ ድርሻው የላቀ ስለመሆኑ የሀገራት ተሞክሮ ያሳያል። የኢትዮጵያም የቱሪዝም ጸጋዎችን ማልማትና ማስተዋወቅ ትርጉሙ የጎላ የሚያደርገውና በብዙ አመክንዮዎችም የታጀበ በመሆኑ ነው።